ስሚኝማ ምክር ምክርሽን ፈልጌ ነው። አንቺና መሰለችሽ ስሜን ደብቆ ኮመንቴን ያውጡልኝ ዛሬ ዕለት አሙስ ከመዳሜ ጋር ሀዲቃ ሄደን ቁጭ ካልንበት የሞተ ህፃን ልጅ ገለው በሻንጣ እኛ ቁጭ ካልንበት አስቀምጦ ሄዶ እንመጣለን ሱቅ ደርሰን ብሎ። አንዲት ተሸፍናለች፣ አንዲቷ ተሸፍናለች፣ አንዲቷ ደግሞ ኖርማን የስራ ኒፎርም ነው የለበሰ። ዛሬ በርካታ የየመን ሚዲያ ስከታተል ነበር ያመሸው። በየመንና በሳውዲ ድንበር የሚኖሩ በርካታ ኢትዮጵያውያን ከሀገራቸው ጠራርጎ ለማስወጣት ቆርጦ እንደተነሱ መረጃው ያሳያል። አሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ጉንቲ ሰላም ሰላም ብያለሁ። ለከዶ የጅማ ቲዩብ በአዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትደርሱት። ሰብስክራይብ አድርጋችሁም ለምታበረታቱን እጅግ በጣም ነው የማመሰግነው። ዛሬ እንግዲህ ሁለት ነገር ይዤ መጥቻለሁ የማቀርብላችሁ ይሆናል። አንዲት እንግዲህ ምክራችን ትፈልጋለች። በሻንጣ የሞተ ልጅ አስረክቧት ነው የሄዱ። ምን ላድርግ እያለች ነው። እና ደግሞ በሳውዲ ድንበር ወደ ሳውዲ መምጣት የፈለጋችሁ በየመን አሁን ያለውን ነገር እውነታውን ማሳወቃችሁናል። እስከ መጨረሻ አብራችሁ ቆዩ። ስሚኝማ፣ ምክርሽን ፈልጌ ነው አንቺና መሰለችሽ። ስሜን ደብቆ ኮመንቴን ያውጡልኝ። ዛሬ ዕለት አሙስ ከመዳሜ ጋር ሀዲቃ ሄደን ቁጭ ካልንበት የሞተ ህፃን ልጅ ገለው በሻንጣ እኛ ቁጭ ካልንበት አስቀምጦ ሄዱ። እንመጣለን ሱቅ ደርሰን ብሎ አንዲት ተሸፍናለች፣ አንዲቷ ተሸፍናለች፣ አንዲቷ ደግሞ ኖርማን የስራ ዩኒፎርም ነው የለበሰችው አፍሪካዊም ነች። አንዲት ህፃን ልጅም ይዘዋል እና ለምን ሻንጣውን አትይዙም ስትላቸው መዳሜ ለመያዝ አልተመቸን ሆኖ ነው ስትል፣ እሺ አስቀምጪ፣ ብዙ አንቆይም፣ ልንሄድ እንችላለን አለቻት። ከዛም ቢያንስ ከሰዓታት በላይ ቆየች። በርቀት እያየናት ነበርና የአዲቃውን አስፋልት ተሻግራ ሄደች። ከዛም መዳሜ ይህን ሻንጣ አላመንኩትም፣ አታቀን አናቃት፣ እንዴት ጥላብን ሄደ ስትል ጠየቀቻት። እኔም ትመጣ ይሆናል ብዬ መለስኩላት። መዳሜ በጣም ፈራችና ፈልጊያት አለችኝ። ሙሉ ሀዲቃውን አዳርሼ ፈለግኳት፣ የለችም። ተመልሼም እንደሌለች ነገርኳት። ከዛን ሻንጣ ውስጥ ምን እንዳለ ማወቅ አለብን ስትል ጠይቀችን። አይሆንም፣ እኛ ባናያት እሷ በድብቅ ታያን ይሆናል አልኳት። ግን አልቻልኩም። ሁለታችንም ፍራቻ አደረብንና ሻንጣውን ለማየት ብድግ ሳደርገው ክብደት አለው እና እዛ ላይ ደግሞ በደም የተጨማለቀ ነው። ውስጡን ቶሎ ብዬ ከፍቼ የሳየው ህፃን ልጅ፣ ወንድ ልጅ፣ የብርድ ኮፍያ የለበሰ፣ በደም የተጨማለቀ ላስቲክ ውስጥ ላስቲክ ውስጥ አለ። ከዛን ጭዌ ስል ምንድን ነው ስትል ጠየቀችኝ። አሳየዋት ደንግጣ፣ ከዛ አካባቢ በቶሎ እንጥፋ ፖሊስ ከመጣ እንዳይዘን ብላ ተመለስን። ሻንጣውን እዛ ቁጭ እንዳለ። ምን ምን መሰለሽ የእኔ ፍራቻ፣ ሻንጣውን አንስቼው ስለነበር የእጅ አሻራ ሊያስገኘኝ ይችላል። ወላ ምንድን ወይ ምንድን ነው ነው ከወንጀል ውስጥ እኛ ልንኖርበት እንችለን። ይሁን አዲቃስ ካሜራ ይኖር ይሁን። ይቅርታ በዛው ብሽ ማሬ ምክርሽን ምክራችሁን እፈልጋለው። ፈርቻለው። እንደኔ እንደኔ ማለት ነው ያለኛ አስተያየት አሻራ ማለት አሻራ የመጀመሪያ እዛ ፊት እንትን ውስጥ ሻንጣ ውስጥ ጠቅልሎ እንትን ያለውን ሰው ይይዛል። ነገሩ ግን ያው ከመጀመሪያ እስከ መጨረሻ ያን ሻንጣ ማን እንደያዘ ያሳያል፣ አሻራው ማለት ነው። ሲቀጥል መዳሞ አንደኛ ነገር ካሜራ ይኖራል እና ለምን እዛ ትታ ከመሄዷ አይዱን እንትን ብታ ምንድን ነው ፖሊስ ጠርታ ይሄን ነገር ብትናገር ወዲያውኑ ሊያዙ ይችላሉ ብዬ አስባለሁ። ገባችሁ? በካሜራው ማለት ነው ሳይርቁ እኔ ሳስብ ሳስብ ማለት ነው። መቼስ ያሰሪዋ ልጅ ሊሆን አይችልም። ያሰሪዋ ልጅ ከሆነ የታደረግሽው ልትባል ነው። እቺ ልጅ የራሷ ልጅ ህይወቱ ጠፍቶበት እንደዛ አድርጋ በሻንጣ አስቀምጣ ወስዳ ጥላ ይሆን? እንደው ምን አይነት ጊዜ ነው እንትን እያለ ያለው የመጣለው ማለት የሰውን ሳታቁ እናንተ እነዚህ ሰዎች አሁን በቃ ለመልካም ለትብብር ብሎ ነው፣ ግን ይሄ ጦስ ደረሰባችሁ። የደረሰባቸው ማለት ነው። የሆነ ሰው እንኩ ይሄ ነቃው ይዛችሁ ልኝ ሂዱ ወይ ጠብቁልኝ ሲል ከፍታችሁ ማየት አለባችሁ። ጊዜው ከፍተዋል። አሁን ላይ ወላሂ አላዝም። አሁን እነዚህ ሰዎች የራሳቸውን ጥፋት እሺ ቆይ ለመዳማ ወስደው ከሚሰጡ እንትን ለነዚህ ሰዎች ከሚሰጡ ምና አለ እዛ ሀዲቃ ውስጥ ማለት መዝናኛ ቦታ እንዶ ሻንጣ የሆነ ቦታ የሆነ ጥግ አስቀምጦ አይሄዱም። እስቲ ቁም ማለት ምንድን ነው ማለት አይገርምም? ግን የሰው ክፋት በእነሱ ቤት እንግዲህ እነዚህ እያዛሉ ምናምን ብሎ አስቦ እኮ ነው አሻራ መጀመሪያ የሚወጡ እዛ ያስቀመጠውን ሰው የጠቀለለውን ሰው እንዳለ ያሳያል። ለምን እንደዚህ እንደምትሆኑ ግን እኔ ዊህ አር እንደው አላ ያውጣት ግን በጣም ነው የሚያስፈራ እኔ የጻፈችውን ኮመንት ሳነብ ራሱ በቃ ልብ እየተንቀጠቀጠ ነው ያነበብኩኝ። እሷ እንዴት ትሆናለች? ከዛን ወዲህ ፈራቸው ማለት ነው። በጣም ከባድ ነው እና ሲቀጥል ደግሞ በየመን እንግዲህ እያያችሁ እንደሆነ በቃ በርካታ ኢትዮጵያውያን ቤተ ቤተ እንዴት የት ንቆ ኢትዮጵያ ግን ወጣቱ ቀርቷል ትላላችሁ? ወጣቱ ቀርቷል እንዳለ እኔ ማለት ነው። አሁን ላይ ወደ ሳውዲ የምትመጡ ሰዎች ግን በጣም ነው የምትገርሙኝ። በቃ እየተነገረ አትሰሙ። እዚ ያሉት ራሱ ስራ የለም ስራ የለም ስራ የለም። እንኳን ገና አዲስ ለምትመጡት ማለት ነው እዚህ ምግብ የሚያውቁት ጽዳት፣ የሚያውቁ ቋንቋ የሚያውቁት ራሱ ስራ ጠፍተዋል ችስታ ሆነዋሉ ለራሳቸው። የት ነው የምትመጡት? ምን ልትሰሩ ነው የምትመጡት? ወላሂ ነው ምላችሁ አመት ስድስት ወር ከዛ በላይ አሁን ላይ ስራ ፈቶ የሚቀመጡ አሉ። ድሮ ቋንቋ እንኳን ለማያውቁት ልጆች ሺ ሶስት መቶ፣ ሺ አምስት መቶ ነበረ ቅጥር ያለው ማለት ነው። አሁን ግን ቋንቋና ምግብ ራሱ ሁሉንም ነገር ምታውቁ ሰዎች ሺ አምስት መቶ እያሉ ነው። በቃ ለምን እንትን በህጋዊ መንገድ ተከፍተዋል አይደለም። ለዚህ ህጋዊ ያለኑት ደግሞ ማን ይቅጠራቸው? ገባችሁ? እያመጡ በርካሽ የማምጫ ስድስት ሺ ብር የዚህ ሀገር ብቻ ነው የሆነው የሆነው እና መንግስታችን ደግሞ አርክስ ሆናል። እንግዲህ ምን ማድረግ ይቻላል? እና ማምጫ ስድስት ሺ ለእነሱ ደግሞ በጣም ቀላል ነው። የወር ደመወዛቸው ራሱ ስድስት ሺ አይበልጥም። እንዲ አስር ሺ አይሆንም። እና ድሮ አስር ሺ አስራ ሁለት ሺ ነበር፣ አሁን ስድስት ሺ ይሆነዋል። ለዚህ ማምጣት ቀላል ስለሆነ እነሱ በህጋዊ መንገድ እያመጡ ስለሆነ ይግባችሁ። ስራ የለም። ምን ልትሰሩ ነው የምትመጡት? እኛ እዚህ ያለን ራሱ በምን በኩል እንውጣ እያለን ነው። እና አይዶን ነው ብቻ ወላ፣ በጣም ከባድ ነው የምታዩት ነገር። እና በተለይ ለሴት ልጅ ስደት ይብቃ፣ ስደት ይብቃ። በቃ እንደው በምን መንገድ ነው ይሄ? የምን መንገድ የሚዘጋው ያው ላይ አሁን ላይ ጦርነት እንዳለ ሁላችሁ የምታውቁ እና አሁን ዝግትግት በቃ እንዳለ፣ ኢትዮጵያን የተባለ ከየመን ምድር እንዲወጡ ጣራ አድርጎ እንዲወጡ እያሉ ነው። ያው የሚችል ሰው እንግዲህ ያምልጥ እያሉ ነው። በተረፈ አይዶን ነው፣ እኔ አላቅም ብቻ። በጣም ከባር ነው ወላ ኃይል አዝም ነው። እና በጣም ነው የሚያስጠላ፣ በጣም ነው የሚያስፈራ። በቃ ስታይ ወጣቱ በቃ ያሳዝናል። ወላሂ እስከ መቼ ድህነት እንደው ይሄ ድህነት እንደ አላህ ያንሳለን እስከ መቼ ነው የምትሉት ማለት ነው። እንደዛ ወጣቱ በዚህ በባህር በምኑ በምኑ እያለቀ ምናምን ስታዩ በቃ ነፍስ የቀለለችበት ጊዜ ወላሂ። ላዝ አላ ብቻ በሀገራችንን የምንኖርበትን ርስቅ ይስጠና። አሁን ላይ በጣም ነው የሚያስጠላው፣ ወላሂ በጣም ነው የሚደብረው፣ በጣም ይህ በየመን የሚገኙት ሀበሾች ናቸው። የመንና ሳውዲ ድንበር መካከል። እናንተ ውሸት ውሸት ትላላች፣ በማስረጃ ነው የማሳያችሁ። ይሄ በማስረጃ ነው፣ እየተያዙ ነው፣ እየታፈሱ ነው። እና እናንተ ወደ ኢትዮጵያ ድንበርን ቆርጣችሁ የምትገቡ፣ ድንበርን ቆርጣችሁ መግባት ነው የማትችሉ ደግሞ ተደብቃችሁ እራሳችሁ ማዳን ነው። ሼር ሼር ሼር ሼር ሪፖስት አድርጉ። ይመለከተኛል የምትሉ በጠቅላላ ሼር ሼር አድርጉ ለሁሉም።